ሰላም ሰላም ሰላም፣ ጤና ይስጥልኝ፣ ውድና የተከበራችሁ የወርቅዬ ቤተሰቦች እንዴት ናችሁ? ማናቸ ወይ አለው እስኪርሚስገን ብዙዎቻችሁ ጠፍተሻል፣ ምን ሆነሻል? ለምንድነው ቪዲዮ ማትለቅ? ምንድነው ቪዲዮ ማሰሪት? ቲክቶክ ለምን የለሽ? ብላችሁ ብዙዎቻችሁ ጠይቃችሁኝ፣ አለው ክብር ስፈለጌታ፣ እኔ በጣም ጤና ነኝ። ስራ ቢዚ ሁኜ ነው። በዛ ላይ ደግሞ እንግዳ ቤት በጣም ነፍ እንግዳ አለ። በዛ ስራ ቢዚ ሁኜ ነው ጠፋው። ዛሬ ሶስት ቀን ነው ቪዲዮ ካለቀኩኝ ዛሬ ደግሞ ምንድን ነው የማን ልብስ ለማን ነው ተሰጠ? ልብስ አጪ ማን ነው ደግሞ ብድር ማን ነው? አንቺ ምን ቤት ነሽ? እሱ ለንች የሰጠው ልብስ ለሰው የሚሰጪ አንቺ ለንቺ የተሰጠ ልብስ ለንቺ የማይገባ ማይገባ ከሆነ ለእሷ እንዴት ይገባል? ወዴት ወዴት እየሄደሽ ነው አንቺ ልጅ? ቆይ እ ላንቺ የማይገባ ልብስ እሷ ደ ሙስሊም ሆና እንዴት ይገባታል? እንዴት ያንቺ ያይሆን ማይሆን ልብስ ለሷ ትስጭያለሽ? ሁለተኛ ደግሞ ይሄ ቆሻሻ ደግሞ ከናንተ ጋር ምን ይሰራል? ባለፈው ይቅርታ ሁለተኛ አልመጣም ከንተ ጋር ብለሽ ነበረ። እንዴት ከናንተ ስር ይገኛል? ይሄ ላጫም ሴታ ሴት ማለት ነው። ይሄ ሴታ ሴት ከናንተ ስር ምን ይጠብቃል? ለምንድነው ማይለየው? ለምንድነው ከናንተ ውስጥ እሱ ማይወጣው? ይሄ ማይረባ ይሄ ለማኝ ይሄ ቡቱቲያም ለምንድን ነው ከእናንተ ስር የማይጠፋው? ይሄ ፉዋድ የሚባል ሰውየው ማለት ነው። አድርሱኝ። የአንዳንዲሽ ማለት ነው። አንተ ለማኝ ማለት ነው። በብድርና በልመና አምጥ ተክልል ሰው የሚታለብ ሰውየው ማለት ነው። ከቻልክ በራስ ካለቻልክ የሚደለቀ ማጠፋት ነው። አንተ ኮተታ ማለት ነው። አንተ የሴታን ልጫ ማለት ነው። አንተ የማይጣፍጥ ድንች ማለት ነው። አድርሱኝ። ሁለተኛ ደግሞ አንቺ ኮ ስራት የለብሽ ን አንቺ በረሮ በረሮ ከሆነሽ አንቺ እንዴት ቡሩካ ላንቺ የሰጠ ጉድ ልብስ ለሌላ ሰው ትሰጪያለሽ? እሱ ከቱርክ ያመጣው ላንቺ ነው። የቱርክ ቀምስ እሱ ያመጣው ላንቺ ነው። አንቺ ደግሞ ለሌላ ሰው ማስጣት ማነሽ? አንቺ ምን ቤት ነሽ? አንቺ በረሮ በረሮ እኮ ነሽ። አገኝሻለሁ ቆይ

ምንድን ነው ይሄን አልማካልም። እኔ በዚህ ነገር የምደሰት ይመስልሻል? አዎ፣ ምንድን ነው የምታካብኝ? ቆይ እሱ የሰጠሽን ስጦታ ሰተሽኝ እንዴት ነው የምደሰተው? ምን ችግር አለው? ፍቅረኛ አንቺ ነሽ፣ የፈዋድ ፍቅረኛ ስለሆነሽ፣ የፈዋድ ፍቅረኛ ስለሆነሽ። አይዞት አይዞት። አይ አንተ

ክብር አንተ ምን ታውቃለህ ሰላም ሰላም ደሞላችሁ ወዳጆቼ አክባሪዎቼ እንደምናላችሁ የቻናሌ ቤተሰቦች ሁሪካኔ እኔ አለሁላችሁ ሁሉ ሰላም ሁሉ ፈሽ ሁሉ አሸወይና ነው ትችት እንዳለኝ አለሁላችሁ እናንተ እንደምናላችሁልኝ ሰሞኑን ትንሽ ጠፋ ጠፋ ብያለሁኝ ለምናትቆት አልመጣሁም ሁለት ሶስት ቀን ሆነን ከተገናኘን ዛሬ እንግዲህ እጅግ በጣም ደስ ብሎኝ እጅግ በጣም ፏ ብዬ ተገኝቻለሁ። የጠፋሁበት ምክንያት ምንድን ነው? ትንሽ ቢዚ ነበርኩኝ ሰሞኑን አዲስ ስራ፣ አዲስ ሚውዚክ እለቃለሁ እና ለእሱ ትንሽ እየተሯሯጥኩ ነበረ። ኤዲቲንግ ላይ ምናምን ነበር ያለ ነው ሰው እሱ ትንሽ አጥፍቶኝ እናንተም ጋር ከመድረስ ጠፋ ብዬ ነበረ። ዛሬ ግን እጅግ በጣም ደስ ብሎኝ መጥቻለሁ። ምንድነው ያስደሰተኝ ነገር? ክሊፔ አልቋል፣ ሙዚቃዬ አልቋል። ፋይናል ተቀብያለሁ ማለት ነው። ፋይናል ሁሌ ምን አደርጋለሁ ፋይናል ስቀበል አክቹዋሊ፣ ስለ ስራው ላውራችሁ፣ በጣም እጅግ እጅግ በጣም ለፍተንበታል እና የረፋችሁበት ነገር እጅግ በጣም ያደከማችሁ ነገር፣ ውጣ ውረድ ያያችሁበት ነገር፣ ወይ በጣም ረዥም ጊዜ ደግሞ የወሰደባችሁ ነገር አልቆ ምናምን ፍሬውን ስታዩ እጅግ በጣም በጣም በጣም በጣም ነው ደስ የሚለው፣ እና እዛ ስሜት ላይ ነኝ። እንደምታይ ፏ ብዬ ላቸዋለሁ በቃ ይሄ ነው። ደስ ብሎኛል። ሳሳዝን ይሰኛል። ሙዚቃው ቆንጆ ሙዚቃ ነው። በእውነተኛ ታሪክ ላይ የተመሰረተ ሙዚቃ ነው። ሚስጥር ሚስጥር አወጣኝ። እንግዲህ በቅርቡ ይለቀቃል

እኔ ለአንቺ አክብሬ ያመጣሁልሽን ጊፍት ጊፍት ከዛ ለፈቲ ሰጥሻት፣ ከዛ ለብሳ እንድትመጣርቅሻት ምን መልእክት ለማስተላለፍ ምንድን ነው? ብሩክ፣ እንደሱ አይደለም። እኔ እዚህ ፕሮግራም ላይ እንድትለብሰው ፈልግ ያለ የሚሰጠዋት የሰጠዋት እኛ ቤት ነበረች እና ልብስ ስቀይር ድንገት ይህን ቀሚስ ስታደርገው ይህን ቀሚስ ስለብሽ አይቼሽ አላውቅም አለችኝ። ስለዚህ ሰው ሰጣል ለሰው ይሰጣል። ከማን ለብሰው ግላንተ ከምመልስ ለሰው ብስጠት አይሻልም በመልስ ላንተ ምታደርገው አለ። ቀጥል ደግሞ እዚህ ፕሮግራም እዚህ ፕሮግራም ላይ ስንገናኝ ለብሰው ነበረ። ሰው አውልቂ ማለት አልችልም፣ ምክንያቱም መጀመሪያም አንተ የሰጠኝ ስጦታ እንዳልሆነ ስላልነገርኳት ማለት ነው። ለምን አለቅሽ?

ይሄ ምን ሊሆን ይችላል? ይሄን ድራማ ካላልኩኝ ምን ልበል? ፍቅር፣ እሺ እየተሰራ ያለው ነገር ምንድን ነው? ሆን ተብሎ ነው እየተደረገ ያለው ነገር፣ እውነት ነው? ምንም ባታወሪ ደስ ይለኛል። ሲጀምር ማለት ነው ፕሮግራሙን፣ እኔ እያዘጋጀው ልክ ነበር አደለዛ? በምን ሂሳብ ነው ለእሱ የሰጣትን ቀሚስ ለብሽ የሚመጣው? ይህን እንቆቅልሽ የሆነ ጌም ነው። ስ አንቺ ምንም ባታወሪ ነገራቶችን ይበርዱ ነበር። በቃ እኔ ምንም አይነት የማድረግ ፍላጎት የለኝም። እሺ ፈቲ፣ አንድ ይቅርታ፣ የሲስተር ቀሚስ አለ ታወልቂዋለሽ፣ በእናትሽ እኔ በቃ በጣም

አንቺ አልቄ ስላልሽ ታወልቅ ያለሽ ነው። ቆይ እንዴት ነው እንዴት ነው? እሺ የሰው ቀሚስ ለብሽ የራሱን የኮንፎርት ሊሰጠኝ የሚችለው ስታስብ ምንድነው? አሁን የሲስተሩን ቀሚስ ልታደርጊ አይደል እንዴ? ይሻላል እንዴ? እናንተ አንዳችሁ ትነሱብኝ፣ አንዳችሁ ካልተባበራችሁ እኔ ላይ ደስ አይላችሁም እንዴ አንቺ እኮ ችላሉ አሁን እንዴት ነው? ስሜት ለዋሽ ለማስመሰል አልተፈጠርኩም። ምን ብዬ ልለፉ? ይሄ ነው እሺ። ፍቅር አሁን ጥፋተኛ እኔ እኮ ጥፋተኛ ነኝ። ይቅርታ አልኩኝ አደለ? መጀመሪያ ነገሩን ለማብረድ ነው። እናንተ ግን የሆነ መጨቃጭቅ እንደፈለጋቸው አስታውቃል። ነገሩ ከስ አረ ዝም በይ በእናትሽ ፍቅር። እንደ እኔ ዛሬ የደስታ ቀኔ ነው። ስንት ነገር ማስ ዛሬ ለምንድ ነው የጠራኋችሁ? ክሊፕ ለማሳየት እኮ ነው የጠራኋችሁ። ህልሜን እኮ ላሳያችሁ ነው የጠራኋችሁ። የደስታ ቀኔ ነው፣ እንደዚህ አርጋችሁ የምታበላሹብኝ። በቃ አይት ያንተ ፕሮግራሙ ላለመበላሽ ታ መሞከር ነበረ። እናት የምናደድበት ነገር ነው። አይዘሽ የመጣሽ ያረችው ከዚህ በኋላ እኮ ቤታስ መልሻ ሌላ ቀሚስ ማስደርጋ፣ ሲጀመር ላንመጣ እንችላለን። ሰዓት በቃ ጭራሽ ከዚህ ሶስት ሰዓት አራት ሰዓት ሊሆን ይችላል። ገባ እንደ እንዴት ነው የምታስቡት? እስቲ እናንተን በእኔ ቦታ አድርጋችሁ አስቡት። ሲቀጥል ደግሞ ዝም በይልሽ ነው። ምን ማለት ነው ነገር ቢያንስ ቢያንስ ለእኔ መደገፍ እባክሽ። መቀየር እኮ አይደለም፣ ለሁለታችንም ይሆናል አደለም? መላሆች ለማግባባት መሞከር ነው እንጂ አንዱን ጥፋተኛ አድርግሽ አንዱ ላይ ወቅሰሽ፣ ኧረ በጣም ይደብረለ። ቀሚስ ለብሽ ተው፣ ስጦታ የሰጠሽን ቀሚስ ለብሼ መጥቼ እንዴት ነው ለአንቺ የምከራከር? ስታስ ተከራከሪልኝ አላልኩሽም እኮ፣ ለእኔም ባትከራከሪ ቢያንስ ዝም ማለት ነበረብሽ እንጂ እኔም ተደርበሽ አንድ ነገር ማለት የለብሽም። እኔ እንደዚህ አይነት ስጦታ ግብት ከመሰጭኝ ቢቀርብኝ ይሻለኛልጋበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃበቃ

ሌሎቹ የማይመጡ ከሆነ በቃ እኛ ኔ አይ ዛሬ እናንተ ብቻ ነው ዩቲውብ ስለያዝኩኝ ሚጠበዚ አይዘው እናንት ሰላም በላቸው እና ሰላም በላቸው። ማለት ስላላችሁበት ጉዳይ ታስረዱኝ ነው። ሰላምታው እንዴት ሰላም ነህ ጆክ? ምን ጨረሰው? እሱን ሰላም ብያቸው። ችግር የለውም። ትንሽ አለመግባባት ነው። ቀሚሱን እንዳለው ማልባት መስጭላችሁ። ቀሚሱን አንተን ታውቀዋለህ። ሰላም ብላችሁ ነው ሰላም ቡድና፣ የተከበራችሁ ቤተሰቦቻችን፣ ያው እያስደነገጡ ነው። ምን እንደሆነ አላውቅም። ለረጅም ሰዓት ነው እንደውም ማለት ጠሪ አክባሪ ነው ብዬ ብመጣ።